የሙዚቃ አልበሟን ይዛ ስለመጣችሁ ድምፃዊት ሃይማኖት ግርማ ስለደረሰባት ከባድ ጉዳትና ስላልተሳኩት ከአንዴም ሁለቴ ስለፈረሰው ትዳሯ አንዳንድ ያልተሰሙ መረጃዎችን ይዘንላችሁ መጥተናል። ከቻናላችን ጋር መልካም ቆይታ። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን እኛ ወደ መረጃችን አቀናል። ትውልዷና እድገቷ በደግነታቸው ከሚታወቁት ጭንቅን ከማይወዱት ሀረር አካባቢ ነው። በዘጠናዎቹ ፈርጥ ከነበሩና በተለይ ደግሞ እሷ በውበቷ አብዛኛውን ወንድ ያንበረከከች የብዙ ባለሀብትን ቀልብ መሳብ የቻለች ድምፃዊት ናት። በተለይ የአይኗ እንቅስቃሴ ልዩ መስህብነት ነበረው። ድምፃዊት ሃይማኖት ግርማ ከአንደኛ እስከ አስራ ሁለተኛ ክፍል እዛው የትውልድ ሀገሯ ተምራ ያጠናቀቀች ሲሆን ከአስራ ሁለተኛ ክፍል በኋላ አልገፋችበትም ይልቁንም እሷ በምትወደውና ቤተሰቦቿም በሚያበረታቷት የሙዚቃ ሙያ ለመግፋት ወደ አዲስ አበባ ትመጣለች። አዲስ አበባ እንደመጣች አዲስ አበባ ዩኒቨርሲቲ ውስጥ በሚገኘው የባህል ማዕከል ውስጥ የሚሰሩ ጓደኞች ስለነበሯት እዛው ትቀጠራለች። እንግዲህ ሀይሚ እንደ ሙዚቃ ህይወቷ የፍቅር ህይወቷ የተሳካ አልነበረም። አዲስ አበባ መጥታ ባህል ማዕከል ውስጥ በምትሰራበት ወቅት ከአንድ ግለሰብ ፍቅር ይይዛታል። ግለሰቡም በሰዓቱ በሙዚቃው ኢንዱስትሪ ውስጥ እውቅናን ያተረፈ ዝነኛ ነበር። እናም ሀይሚን ከባህል ማዕከል ውጪ አዲስ አበባ ውስጥ በሚገኙ የተለያዩ ናይት ክለቦች ውስጥ እንድትሰራ እድሉን ያመቻችላታል። ይህ ግለሰብ ዳኒቦይ ነበር። በዳኒቦይ ፍቅር ክንፍ ያለችው ሀይሚ አንድ ቀን ከዳኒቦይ ጓደኞች አንድ አስደንጋጭ መረጃን ትሰማለች። እሱም ዳኒቦይ ሚስትና ልጅ እንዳለው ነበር። በሰዓቱ በጣም ተደናግጣና ተናዳ የነበረችው ሀይሚ ከጓደኞቹ ባለቤቱ ናት የተባለችውን ሴት ስልክ ተቀብላ ትደውላለች። እናም ከደወለች በኋላ ከባለቤትየዋ በሰማችው ነገር እጅግ በጣም ታዝናለች። ግለሰቧ የዳኒ ቦይ ሚስት መሆኗንና ልጅም እንዳለው እንዲሁም ደግሞ ስለ ሁለቱ ግንኙነት እንደምታውቅም ጭምር ትገልጽላታለች። ሀይሚ እጅግ በጣም ትደናገጣለች። በሁኔታው ልቧ የተሰበረው ሃይማኖት ትኩረቷን ስራ ላይ በማድረግ ያንን ከባድ ጊዜ ለማለፍ ትሞክራለች። አንዴ አለቤሾ ባዘጋጀው ፕሮግራም ላይ ሶስት ግለሰቦች ይጋበዛሉ። ከነዛ ከተጋበዙት ግለሰቦች መካከል አንዷ ተወዳጇ ድምጻዊት ሃይማኖት ግርማ ነበረች። ይህንን ፕሮግራም በቤት ውስጥ ከእናቱና ከወንድሙ ጋር ሲከታተል የነበረ አንድ ግለሰብ ሲያያት ልቡ ይደነግጣል። እናም ለቤተሰቦቹ ይህች ልጅ አገባታለው ይላል። ይህ ግለሰብ የመጀመሪያ ትዳሯ የነበረው ሚኒሊክ ዘለቀ ነው። ሚኒሊክ ዘለቀ በሰዓቱ ከተለያዩ ታዋቂ ሰዎች ጋር ግንኙነት የነበረውና መኪናን የሚያሻሽጥ ደላላም ነበር። ሚኒሊክ እሷን ካየ በኋላ እሷ ትሰራበታለች በተባለበት ክለብ ሁሉ የማይቀር ሰው ሆነ። በተቻለው አቅምም እሷን ለማናገር ይሞክር ነበር። ነገር ግን ሀይሚ በቀላሉ የምትበገር አልነበረችም። ከስንት ልፋትና ጥረት በኋላ ጓደኛው ለመሆን ትስማማለች። ነገር ግን የሐይማኖት የስራ ሁኔታ ሚኒሊክ እንደ ልቡ ፍቅሩን እንዲያጣጠም ሊረዳው አልቻለም። ያው እንደሚታወቀው የሙዚቀኛ ህይወት ከባድ ነው። እንደ ሌላው ማህበረሰብ አይደለም። ለሊት ናይት ክለብ ይሰራል፣ ቀን ቀን ደግሞ መተኛት ግድ ይላል። ምናልባትም የአልበም ስራ ካለ ደግሞ አብዛኛውን ጊዜ ለሊት የስቱዲዮ ቀረጻ ይኖራል። ለሊት የዛለ አይምሮ ደግሞ ቀን ማረፍ ይፈልጋል። በዚህ ብቻ አላበቃም። ከሀገር ውጭ መውጣትም አለ። አስር ቀን ወይም አንድ ወር ከዛም በላይ ሊሆን ይችላል። ብቻ በአጠቃላይ ይህ ሁኔታ ሚኒሊክን አስጨነቀው። አለች ሲላት የለችም፣ ሄደች ሲላት ደግሞ ትመጣለች። ነገር ግን በስተ መጨረሻ ሃይማኖት እሱን እንደምትወደውና አብረው መሆን እንደምትፈልግ ትገልጽለታለች። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን እኛ ወደ መረጃችን አቀናል እንግዲህ እሱ እንደሚለው ከሆነ በወቅቱ የነበረችውን መኪና ሽጦ የራሷ የሆነውን ኦማሄሬ የተሰኘ ክለብ እንደከፈተላት ጭምር ነበር የተናገረው። ከዛ በኋላ ክለቡ ሲከፈት ሀይሚ ወንድሟን ከሀረር አስመጥታ አካውንት ከፍታ የክለቡን ገቢ በወንድሟ አካውንት እንዲገባ እንዳደረገች፣ ይህም ድርጊት ቢያበሳጨውም ችሎት እንደነበር ከዛ በኋላ የሃይማኖት ኃያልነት እየጨመረ እሱ ደግሞ ብዙ ስራዎቹ እየተበላሹበት እንደመጡ ከዛም የአልበማ ምርቃት ላይ ዳኒቦይ እንደተገኘና ስጦታ እንዳበረከተላት በጊዜው እሷ እንዳልጋበዘችው ስላወቀ አለመበሳጨቱን እሱ ግን እንደ ስጦታ ያበረከተላት ከኤችአይቪ ነፃ መሆኑን የሚገልጽ የምርመራ ውጤት እንደነበር በ2003 ዓ.ም ለህትመት ባበቃው መጽሐፉ ላይ ገልጾ ነበር። ከዛም ብዙ ሳይቆይ ትዳር መስርታው ወንድ ልጅ ይረገዛል። ነገር ግን ቤታቸው ሰላም ያጣል። ከዛ በኋላ እንግዲህ የቤታችነት ስሜት እየተሰማው ከእሷ ጋር መኖር ባለመቻሉ ምክንያት ለፍቺ ይዳረጋሉ። በማያውቀው ጉዳይ ከሳው ፍርድ ቤት እንደቀረበ እናም ተፈርዶበት ወይኒ ወርዶም እንደነበር እንዲሁም ሚኒሊክ ዘለቀ ራሱ ባሳተመው መጽሐፉ ላይ ገልጿል። ነገር ግን እሷ ስለደረሰባት ጥቃት የሚያትት አንድም ነገር መጽሐፉ ላይ አልተገለጸም። ሀይሚ እንግዲህ ሰሞኑን የአልበሟን መለቀቅ ለማብሰር በተዘጋጀው ዝግጅት ላይ ለ12 ዓመታት ደብቃ ቆይታ የነበረውን ሚስጥር ዘርግፈዋለች። እንባ እየተናነቃት ነበር ስለ ጉዳዩ ስትናገር። የነበረው ጉዳዩ እንዲህ ነው። ሀይሚ ከ12 ዓመት በፊት ፊቷ ላይ በደረሰ የመወጋት እንዲሁም አይኗን ለማጥፋት በተደረገ ጥረት ከባድ ህመም ውስጥ እንደነበረች ገልጻ፣ አይኗ ላይም ሆነ ፊቷ ላይ የደረሰው ጉዳት በህክምና ቢስተካከልም ፊቷ ላይ የነበረው ጠባሳ ከባድ ስለነበር ሰው ፊት ቆሜ በድጋሚ እዘፍናለሁ ብላ አስባ እንደማታውቅ ነበር የገለጸችው። ነገር ግን ውጭ የሚኖሩ ጓደኞቿ በህክምና ሊስተካከል እንደሚችል ገልጸውላት ውጭ አገር ሄዳ በመታከም ዛሬ እንግዲህ ሰው ፊት ለመቆም መብቃቷን ገልጻለች። እንዲህ ነበር ያለችው። ለልጄ ክብር ስል ይህንን ባልናገር ጥሩ ነበር፣ ነገር ግን ስሜታዊ ሆኜ በመናገሬ በጣም ይቅርታ ነበር ያለችው። ከምኒልክ ከተለያየች በኋላ ልጇን ለተወሰነ ጊዜ ብቻዋን ነበር የምታሳድገው። ለልጇ ስላላት ፍቅር በዘፈንም ጭምር ገልጻለች። አብዛኛው ሰው የሚመስለው ለፍቅረኛ የተዘፈነ ነው። እንደውም ለእሱ የሰራችለትን ሙዚቃ መድረክ ላይ መዝፈን እንደማትችል፣ ስሜታዊ እንደሚያደርጋትም ጭምር በተለያየ ጊዜ ገልጻለች። ከዛ በኋላ እንግዲህ በድጋሚ ትዳር መስርታ ሴት ልጅ የወለደች ቢሆንም ትዳሯ ግን በድጋሚ ሊዘልቅ አልቻለም። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን እኛ ወደ መረጃችን አቀናል በጊዜው ወደ ዱባይ እየተመላለሰች የሙዚቃ ስራዋን ታቀርብ ነበር። እናም እዛ ሀገር ያሉ ብዙ አድናቂዎች እንደነበሯትና እንደሚወዷትም ጭምር ተናግራ ነበር። በጊዜው እዛ በሰራችው ገንዘብ ለእናቷ ለራሷና ለአክስቷም ጭምር ቤት ገዝታለች። ሀይሚ በዚህ ሰዓት የኮንስትራክሽን ካምፓኒ ያላት ሲሆን ሙዚቃን የምሰራው ለስሜቴ እንጂ እንደ ድሮ ገንዘብ ለማግኘት አይደለም፣ በዚህ ሰዓት የገንዘብ ችግር የለብኝም ትላለች። ሁለት ልጆቿን ለብቻ የምታሳድገው ሐይማኖት እንግዲህ ጥቃቱን የትኛው ባሏ እንዳደረሰባት በግልጽ መናገር አልፈለገችም። አሁን ላይ ግን ከዛ ሁሉ ስቃይ አገግማ ሰው ፊት ለመቆም ከመሸማቀቅ አልፋ አልበሟን ለመልቀቅ በቅታለች። ነገር ግን የፊቷ ጠባሳ ይሻር፣ አይኗም ሙሉ በሙሉ በጤንነት ላይ ይገኝ እንጂ ከደረሰባት አሰቃቂ ድርጊት አንጻር የልቧ ጠባሳ ሊሽር አይችልም። በሰዓቱ በትዳሯ መፍረስ ምክንያት ከነበረችበት ድብርት መውጫዋ መጽናኛዋ ልጇ ነበር። ለዛም ይመስላል ከአንድም ሁለት ሙዚቃን የሰራችለት የምወድህ ከልቤ ነውና እስትንፋሴም ህይወቴም ነህና ደስታህን እንጂ ሐዘንን አልወድም ከፍቶህ በምድር ማየት አልፈቅድም እያለች ነበር። እንግዲህ ለልጇ ያላትን ፍቅርና ክብር እንዲህ በአማሩ ስንኞች የገለጸችለት። እንግዲህ ሀይሚ የመጥፋቷን መንስኤ በቀረበችባቸው ቃለመጠይቆች በሙሉ ስትጠየቅ መልሷ የነበረው ልጆቿን ለማሳደግ እነሱን ለመንከባከብ እንደሆነ ለእነሱ ጊዜ መስጠት ስለነበረባት እንደሆነ ነበር በተለያየ ጊዜ ስትገልጽ የነበረው እንጂ ስለደረሰባት ጉዳይ አንዴም ቢሆን በየትኛውም ቃለ መጠይቅ ላይ ለመግለጽ አልደፈረችም ነበር። አሁን ግን እንግዲህ የአልበሟን መለቀቅ ማብሰሪያ ፕሮግራም ላይ እውነቱን አፍርጠዋለች። እንግዲህ እኛም እንደ አክሱም ሳውንድ ለሃይሚ የስኬት ዘመን እንዲሆንላት እየተመኘን ለዛሬ የያዝነውን መረጃ በዚሁ አገባደድን። መልካም ጊዜ፣ ቸር ያሰማን ኢትዮጵያ